የህዳሴ ግድብ ዋንጫ ከወላይታ ዞን ስንቀበል እጅግ በጣም ደስታ ንትሰማኝ በጣም ደስ ብሎኛል። እኔ እግዚአብሔር እድሜ ሰጥቶኝ ሁለተኛ ጊዜ ነው በሁለተኛ ጊዜ ነው ባለፈውም ሲመጣ ተደስተን እዛ ጋሞ አደባባይ ድፎ ዶሮ ድፎ ዳቦ አቅርቤ ደስታ ይዞኝ ነው የተቀበልኩት። ህዳሴ ግድብ ወደ አርባ ምንጭ ከተማ መምጣቱ እኛ በጣም ደስተኞች ነን። በመምጣቱ ዋንጫው በመግባቱ በጣም ደስተኞች ነን። የመጨረሻ እንግዲህ የፊኒሺንግ ስራዎችን ለማጠናቀቅ አስፈላጊውን ድጋፍ ሁሉ ለማድረግ በበኩል ነም ዝግጁ ነኝ። የሶስት ሺህ ብር በወንድም ጭምር ገዝ ቸበታለሁ እኔ እኛ መጀመሪያ ቀደም ብለን ገዝተናል። ዋንጫው ሳይገባ ተደስተን መጀመሪያ ገዝተናል። አሁንም ደግሞ ስለገባ አይተን ወላይታ መጥቶ ሸልሟል። እኛም አስረክቦናል ወላይታ። እኛም ደግሞ የበለጠ አርገን በገንዘብም በጉልበትም ተባብረን እግዚአብሔር ፍቃዱ ሆኖ ጤና ሰላም ከሰጠን ጨምረን ተደስተን እንደው ጥሩ ነገር ጥሩ ደስታ አርገን በጥሩ ሁኔታ እናስረክባለን፣ ለሌላው እንላለን። ዞናችን ደግሞ ያው ካቀደው በላይ የሚሰራ ነው። ከዚህ በፊት 31 ሚሊዮን ያው ቀደም ሲል አስተዳዳሪው እንደገለጸው ያስገባ ህዝብ ነው። ስለዚህ ደግሞ አሁን ህዳሴ ግድብን ስናይ ምንድን ነው ብሔራዊ ኩራታችን ነው። ብሔራዊ ኩራታችን ነው። ብዙ የውጭ ኃይሎች ከነግብጽ ጀምሮ ያው ከሱዳንም ጀምሮ እንግዲህ ይሄ ግድም እንዳይሳካ ብዙ ውጊያዎች ሲደረግ በዛ ውስጥ እያለፍን እነዚህን ፈተናዎች በአጠቃላይ አልፎ መንግስት እየሄደ ያለበት ሁኔታ አለ። ስለዚህ እኛም የአቅማችን ያህል እናዋጣለን፣ እንሰጣለን። አባይ እንግዲህ ከጫፍ እስከ ጫፍ የኢትዮጵያን ሕዝብ ያስተሳሰረ እንደውም የታሪካችን መገለጫ የሆነ እንግዲህ ግንባታ ነው ወይም ግድብ ነው። ስለዚህ በኔ ዘመን ሊወሳ ነው እጅግ በጣም ደስተኛ ነኝ። በኔ ዘመን ተሰርቷል፣ ይሄ በኔ ጊዜ ሆነዋል የሚል እኔም ለትውልድ ለመናገር እጅግ በኩራት በድፍረት እንዲናገር ትልቅ እድል ሰጥቶኛል ማለት ነው። ቆራጡ መሪያችን ቆራጥ ስለሆነ እንደው ምን አባቱ ሴቷ ወንዷ እኮ ታግላ ልጆቻችን እዛ ሄደው ተዋግተው ደማቸው ፈሶ አጥንታቸው ተከስክሶ ለዚህን ያደርሳሉ ብዬ እኔም ሳላይ አልማውትን ብዬ ከእግዚአብሔር ጋር ጸሎቴን ጠንካራ አድርጌ ነው ያዝኩት። ገና ገና የበለጠ በዚህ በሀገራችን በአፍሪካው ኢንዱስትሪው ተስፋፍቶ ሁሉ ነገር አምሮበት ሁሉ ነገር ተሻሽሎ እንድና እግዚአብሔር እንዲያበቃ እጸልያለሁ እለምናለሁ። ዞናችን አሳዳሪ እቅድ አውጥተዋል። ከእቅዱ እስከሚደርስ ጊዜ ድረስ በገንዘብም ቁሳቁስም በአይነትም ቢሆን ለመርዳት ወደኋላ የምንልበት ጊዜ የለም።